አሰላሙ አሌይኩም ራህመቱላሂ ወበረካቱ። ውድ ተናሌ ቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? ሁላችሁም በያላችሁበት ሰላማችሁ ብዝክ ትትርፍ ይበልል። እዚህ የምታዩት ደግሞ ደሴ ማለት ነው። ደሴ ሰርግ ላይ ነው ማለት ነው። ፈታበሉ ውድ ቤተሰቦቼ እና እንግዲህ ሰርግ ሄደን ነው፣ ሰርግ ላይ ነው፣ ይህን ይመስላል እንግዲህ ማሻላህ እንግዲህ ከድግስ ወተን ደግሞ ወዴ ቡፌ ማለት ነው። አንዳንዴ ያስፈልጋል አይደል እና ይህን ይመስላል። እንግዲህ ዘና በለው ውድ በተሰቦች አልሰማው እና ይህን ይመስላል። ዘና በለው ሰርጉ ሰርጎ ይሄን ይመስላል ማለት ነው ውድ በተሰቦች እና እንግዲህ ሰሞኑን የጠፋሁት ያው እጫጫታ ምንም ሲሆን ሰርግ ላይ ሆኜ ለዛ ነው። እና ዘና በሉ ውድ ቤተሰቦቼ እላችኋለሁ። ይህን ይመስላል ሰርጉ። ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ውድ ቤተሰቦቼ እላሉኝ። እና ይህን ይመስላል ሰርጉ፣ እንዴት አያችሁት? ዘና ፈታ በሉ እስኪ እና ያው አንዳንዴ ወጣ ባለው ደግሞ ስያዎት ደስ ይላል፣ ማለት ነው እና ይህን የመሰለ ሰርግ ያው ፈታ በሉ። እኔ እንግዲህ ፈታ እያልኩኝ ነው፣ እናንተም ፈታ በሉልኝ። ሀዋይብ ላችኋለውኝ ውድ ቤተሰቦቼ ፈታ ዘና እያላችሁ ሰምታችኋል። ፈታ ዘና በሉ እና ይኸው ደስ ይላላ። እና ወንድመት ሰዎች እንደዚህ ነው፣ ሰርጉ ይሄን ይመስል ነበረ። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ ውዶች። እንግዲህ ይህም በመሰለ ሰርግ አሳልፈናል ማለት ነው። እና ምን ይላናል? ተላላቸው ዘርቆ ይሄን ይመስል ነበር። እንደዚህ ፈታ ዘና እያለን ነበር። ያምራላ ነው፣ በጣም ያምራል። እንግዲህ ይህም በመሰለ ሰርግ ነበር ያሳለፍነው። ትላላችሁ ሀዋይ፣ ፈታ በለው። ያው ደስ ይላላ። አብዛኛው ውጭ ቆይተን እዚህ ስናያቸው በጣም ሰርግን ይበን፣ እንደኔ በጣም ደስ ይለኛል ማለት ነው። እና ይሄን ይመስላል። ፈታ በለው፣ ሀዋይ ቦቼ፣ ይሄን ይመስል ነበረ ሰርጉ፣ ፈታ በለው ይሄን የመሰለ ሰርግ ነበረ ውድ ቤተሰቦቼ። እንዲህ ሀይሎ ጋር እያሉ እያለን ነበረ፣ እና ይህን ይመስላል ሀባይ ፈታ ፈታ እያላችሁ እትፈረጁ። ሰርጉ ይህን ይመስል ነበረ። ሙሽሪት እየጨፈረች ምናምን ደስ ይላላ። እና ሁዶች ይፈታ እያላችሁ እንሰርጉ በዚህ ይመስላል ማለት ነው። ጭፈራው እስኪ ምን ትላላችው ጭፈራ ምናምን እና ይህን ይመስል ነበር ሰርጉ ማለት ነው። ሀባይቦቼ ሙስኪፈታ በሉ ማብራት አለ እንዴ? ነበረ ያው እንግዲህ ዛ ደግሞ መጠጦች ምናምን አሉ፣ ፊታችን ማለት ነው። ዜና እያለን ነው። ያው በጣም ደስ ይል ነበር እንግዲህ፣ መሻል ላይ ያላችሁ ትፈረጁ ወይም ይጠጣል? ምን ይላል ትላላችሁ? እንግዲህ በዚህ መንገድ ነው ሰርጉ ያለፈው። ማሻላህ እያላቸው ተፈረጁ፣ ውድ ቤተሰቦች እና ይህን ይመስል ነበር የሰርግ ስነስርዓት። ሰርጉ በዚህ መንገድ አለፈ። ያምራል አደለም? ሲጨፍሩ ሲጨፍሩ ደስ ይላሉ፣ አይደለ? እናብዶች ሙሽሪት እና እንግዲህ የሀገራችውን ሰርግ ፈታ እያላችሁ ተመልከቱ፣ ውድ በተሰቦቼ። እና እነሜቴ ፈታ እያለ ነው ማለት ነው። ደስ ይላል አይደለ? እና በጣም የምር ነበረ። እንግዲህ ይህን ይመስላል ሰርጉ ስነ ስርዓት ታያላችሁ። ጭፈራው ምናምን ትላላቸው።